በሁሉም ዘርፎች እንደ ግብርና በሁሉም ዘርፍ ስንሰራ ነው ውጤት ልናመጣ የምችለው። ፍራፍሬ አየን፣ ቦሎቄ አየን፣ ፊቲሲ ላይ ያለውን ነገር አየን፣ አፉ የተነሳበትን አየን። አሁን እዚህ ንብ እያየን ያለን አኬዣ ማር የሚባል ማለት እዚህ ውስጥ ላይ ያያችሁት አብዛኛውንትን ግራር ነው አይደለ? ግራር ነው። አሁን ውስጥ ላይ ያያችሁት አብዛኛውንትን ግራር ነው። አሁን ይሄ የአኬዣ ማር ነው የሚባለው። ይሄኛውን እዚህ ጀምረ ማለት እዚህ እየሰራን ነው የሪም ላይ እየተሰራ ነው። በተመሳሳይ አዳዘር ሼበል ላይ እየተሰራ ነው። ምንድነው አሁን ከዚህኛው እንትን ከዚህኛው ክላስተር ምንድነው የሚወሰደው ሲባል ንባይታችሁት ከሆነ መያዝና አንድ ጊዜ እንትን ማድረግ ነው የሚፈልግ ከዛ በኋላ ስራ አይፈልግም የተወሰነ ከምግብ ጋር ተያይዞ ያሉ ነገሮችን መስራት ነው የሚጠበቅብን። ምናልባት አሁን እዚህ አንድ መወሰድ አለበት። እዚህ አምስት እንትን አለ ጋጣል አም አምስቱም በስራ እድል ፈጠራ የተደራጁ እንትኖች ናቸው፣ ወጣቶች ናቸው። ስለዚህ አርሶ አደሩ በራሱ ደረጃ የሚሰራው ስራ አለ። በተጨማሪ ደግሞ ወጣቱ ወደ ስራ የምናስገባ ከሆነ የተሻለ ውጤት ልናመጣ የምንችልበትን ግራውንድ ተከትለ መሄድ መቻል አለብን የሚለውን ነገር መያዝ ነው። ስለዚህ አሁን ይሄንን ማለዳዘር ላይ ያየነውን እንትን እንደ ወረዳ በርካታ እንደዚህ አይነት ነገር መፍጠር የምንችልባቸው ቦታዎች አሉ። ለምሳሌ ከሾሙ አቤቾ ጀምራቸው እስከ ሪም ድረስ ሰንሰለቱን ተከትሎ ያለ ዳገት እንደዚህ አይነት ስራ መስራት ይቻላል። ታች ላይ እመጃር ላይ ከመጃር ጀምሮ አዘር ቃል ቃል እያልን ይው በዚህ ነው እየመጣለሁ ይሄ ሰንሰለቱ ማለት ነው። እነዚህ ነገሮች መስራት ከቻልን ማር ላይ ማር ላይ በርካታ ስራዎች ወይም ደግሞ ንብ ላይ በርካታ ስራዎችን መስራት እንችላለንና ከዚህ አንጻር ይሄ ነገር ተወስቶ እንትን መደረግ አለበት። ለምሳሌ ወጣቶቹ እንደ ግብርና ከማደራጃቸው ጋር ከኢንተርፕራይዝ ተቀናጅተን የሰራንበት ሁኔታ አለ። ከዛ ባለፈ ደግሞ ወደ ዘመናዊ ለመቀየር ደግሞ ኤፍ ኤስ አር ፒ ቅድም እንዳነሳሁት ሙሉ እንትኑን ቃፎ ድጋፍ ያደረገበት ሁኔታ እንዳለ ያው መያዝ መቻል አለበት፣ የሚለውን ነገር ለማንሳት ነው። በአይኑ ከሚያየው ነገር ይማራል፣ ከሚሰማው ነገር ይማራል አይደል? ስለዚህ የተሻሉ ተሞክሮ በተመሳሳይ ሁኔታ ላይ በተመሳሳይ ባለሙያ በተመሳሳይ አመራር እየተመራን በየአካባቢው ያሉ የተሻሉ ተሞክሮዎች ማየት የአንዱን ወደ አንዱ ለማስፋት ትልቅ እገዛ አለው። በዛሬውም ፕሮግራም ያየነው ይህንን ነው። ቅድም ከወተት ማቀነባበሪያው ጀምሮ ከዚህ ቀደም ወተት በአካባቢ ደረጃ እንዲህ ታሽጎ ለገበያ ይቀርባል የሚል እሳቤ ለብዙ ሰው የለው አለው የለውም። ማማ በቃ አዲስ አበባ ላይ ወይ ሰበታ ላይ ታሽጎ ከሚመጣው ማማ ውጪ እንትናችን አልነበረም። ብዙ ነገር የቀየረ ነው። ቀጣይ ወደዛ ሊደርስ የሚችል ምስራቅ ዘርነት ላይ ቅልጦ ላይ በዛ ልክ ጀምሯል። ይሄ ትልቅ ጅማሮ ነው፣ መስፋት የሚችል ነው። ከዚህ ማገዝ ያለብን ነገሮች ሁሉም ቢወስድ የሚል እንትና ያለኝ፣ እንደ አጠቃላይ ከመድረኩ የሚጠበቀው የመጣው ሰው ባየው ነገር ተደንቆ ፓ ብሎ እንትን ብሎ ተደምሞ መሄድ ብቻ ሳይሆን ቁጭት ይዞ እኔ እዚህ ጋር ያለው ነገር እኔ ጋር ምንድን ነው የጎደለኝ? ማስ ለማስፋት የሚያስችል ምን ምቹ ሁኔታ አለኝ? ቀጣይ እኔ ጋር ሊታይ ምን ማድረግ አለብኝ? የሚል ቁጭት ከወሰድ ነው መድረኩ አላማው ሊሳካም የሚችለው። ከዛ አኳያ ባየናቸው ነገሮች በሁሉም መማር ይኖርብናል። አሁን የቦሎቄ ክላስተር አይተናል። ቦሎቄ ምስራቅ ዘርነት በተለምዶ አብዛኛው አካባቢው ከሚድላንድ በላይ እስከ ወደ ሀይላንድ ደጋማነት ባህሪ ስላለው ብዙም አልተለመደም። በዝናብ ነው ሁለት ጊዜ ማምረት አይደል የምናውቀው አሁን ያ ጉግላ ላይ ያየነው ቦሎቄ ማሳ ምንም አይነት የመስኖ እንትን አማራጭ ሳይቀርብለት በዝናብ ነው ሁለት ጊዜ ማምረት የተቻለው። ልብ ብላችሁ ከሆነ ከጉግላ ማዶ ፊት ለፊት ለስንዴ የሚታረስ መሬት አለ። ተመሳሳይ ነው። ያ ቦሎቄ ባይዘራበት ልክ አሁን እንደዛ ታርሶ የሚዘራ የነበረ ነው። ለብዙ ሰዎች ስራ እድል ፈጥሯል። በቤተሰባቸው ብዙ ሰው ያስተዳድራሉ። በአመት ሁለት ጊዜ ማምረት ባህል አስለምደዋል። ቦሎቄ የተዘራበት ለቦሎቄ እንክብካቤ ያፈሰሱትን ጉልበት እዛ የተንከባከቡበትን አቅም ሰው ውጭ ላይ ጫት እየቃመ በተለያየ ቦታ እየባከነ ያጠራቀመውን ጥሪት እያባከነ የሚያሳልፍበትን ጊዜ ሰው ስራ ላይ እንዲሆን አድርጓል። ትልቅ ትምህርት ነው ያለው መውሰድ ከቻለን ሁሉም ጋር ምስራቅ አዘርነት ላይ በአመት ሁለት የማምረት መስኖ ባይኖርም እድል አለው። ቦሎቄ የማይመችበት ቦታ ላይ ድንች ማምረት እንችላለን አደል ድንች እንስተን ገብስ፣ ስንዴ የማህር ሰብል መዝራት እንችላለን። ያንን በደንብ ተሞክሮ ሁሉም ጋር ማውሰድ ቢችል ጎግላም፣ ባለፈው በስንዴ የተጀመረው እንትን እያደገ ሄዶ ያ ማህበር ቀጣይ በእርግጠኝነት ወደ ካምፓኒ ሄዶ ትራክተር አቅርቦት የሜካናይዜሽን አቅርቦት ላይ መግባት የሚችልበት አቅም እየፈጠረ ይሄዳል የሚል ተስፋ ነው ያለን። ጅማሮቹ ጅማሮቻቸውም ያንን ነው የሚያሳየው። ይህን እድል ግን ሁሉም ጋ ሁሉም ጋ ያለው አመራር ባለሙያ መውሰድ ቢችል የሚል ሐሳብ ነው ያለን። ዶዶ ኤፍቲሲም ላይ ዶዶ ኤፍቲሲ ነው ያየነው። ሁሉም ቀበሌዎች ላይ ኤፍቲሲ አለ። ዶዶ ላይ ያለው ባለሙያ ሌላውም ቀበሌ ላይ አለ። ግን ሁሉም በዶዶ ተመሳሳይ አይደለም። የዶዶም ከነበረበት አንጻር በጣም ተሻሽሏል። ከዚህ ሁለት ሶስት ዓመትን በፊት በደንብ አውቀዋለው ዶዶ አሁን ያለው ለውጥ፣ በቆሎ ለአካባቢው ተስማሚ የሆነ ዝርያ ማቅረብ ችሏል። አርሶ አደሩ እዛው ያል እዛው ይማራል። ቀጣይ ዲኬ አማራጭ ከሆነ ዲኬ ነምጡልኝ ይላል። ቦሎቄ እያያችሁት ነው፣ የተሻለው ቦሎቄ ይሄ ነምጡልኝ ይላል። የተሞክሮ ማቅሰሚያ ማዕከል እየሆነ ነው ያለው፣ በእንስሳቱም ዘርፍ በሌሎችም በፍራፍሬው እያደረገ ያለው ጥረት በጣም የሚበረታታ ነው። በጣም ወደ አድቫንስ ደረጃ እየሄደ ያለ ኤፍቲሲ ነው። ግን እዛ ያለው እድል በኤፍቲሲው መቅረት የለበትም። የኤፍቲሲ ውጤታማነት እዛ ያሉ ቴክኖሎጂዎች ወደ አርሶ አደሩ መድረስ ይችሉ ነው አይደል? ወደ አርሶ አደሩ ማድረስ ላይ በደንብ መስራት ብንችል እዛ ላይ ደግሞ አሁን እዚህ ያየናቸው የንቡን የፍራፍሬ መንደሮች ዶዶ ላይ ማየት የምንችልበት እድል አለ። ቀጣይ ሁሉንም ነገሮች በአንድ ቦታ በገባንበት ማየት ምንችልበት ትልቅ ነገር ነው። አሁን እዚህ ያለው ንብ ቅድም ያየ ነው። በጣም የሚገርም ነው። እኛም እንደ ዞን ወስደን ሌሎች ወረዳዎች የተሞክሮን ወስደው ማስፋት እንዲችሉ እኛም እንደ ዞን አሳይመንቱን እንወስዳለን። የዚህ ማህበራቱም ተዘጋጁ። በዛ ልክ አሁን ዛሬ ለወረዳው አመራር ባለሙያ ለቀበል፣ ለሁሉም ቀበሎች ተሞክሯችሁን አካፍላቸዋል። ቀጣይ ሌሎች ወረዳዎችን መጥተው ተሞክሮ የሚወስዱበት የተሞክሮ ማዕከል ወረዳው ሌሎች ወረዳዎች ብቻ አይደለም ሌሎች ዞኖችም ከዚህ በላይ ካሳደጋችሁት የተሞክሮ ማዕከል ነው የምትሆኑት። ለዚህ አትሰልቹ፣ እኛም አሳይመንቱ እንወስዳለን። ግን ይሄንንም ምስራቅ አዘርነት ባሉ ቀበሌዎች ከዶዶ ጀምረን ሁሉም ቀበሌያት ላይ ማየት እንችል ነበር ከሰራን። ይሄ ጅማሮ ነው፣ የሚደነቅ ነው። ትላንት አልነበረም። ግን ይህንን ሁሉም ቀበሌያት ላይ ቀጣይ በዚህ ልክ ማስፋት ከቻልን የምስራቅ አዘርነት ብራንድ የሆነ ማር ለገበያ ማቅረብ እንችላለን። ብራንድ እኮ ስትሰራ፣ ስታስተዋውቅ፣ ገበያ ስታቀርብ ነው ብራንድ የሚመጣው። አሁን በተለምዶ የምንጠጣው ሀይላንድ ውሃ የሚባለው መጀመሪያ የታሸገ ውሃ ሀይላንድ የሚባል ካምፓኒ ነው አይደል ያስታወቀው። አሁን የታሸገ ውሃ በሙሉ ሀይላንድ ውሃ ነው የምንለው። የምስራቅ አዘርነት ማር በዛ ልክ ሁሉ ላይ ከሰራም በአጭር ጊዜ የምስራቅ አዘርነት በርበሬ ወረዳ ማር ብሎ ብራንድ ሆኖ በሀገር ውስጥ ገበያም ለውጭ ገበያም ማቅረብ የምንችልበት እድል እንዳለ በደንብ አይተናል። እዚህ ማህበሩ ላይ በደንብ ቢጠናከር፣ እኛም ባየነው ነገር በጣም ደስተኞች ነን። ፍራፍሬ ላይ ቅድም ያየነው ነው። በጣም ችግር የነበረበት ችግኝ ጣቢያ ነው። ፍራፍሬ ደግሞ ምስራቅ አዘርነት በጣም ፖቴንሻል ነው። አቮካዶ ዛሬ ራሳችሁን ይችላሉ። በአቮካዶ አቅርቦት በዞኑ የተወሰኑ ወደ አራት ወይ አራት ወይ ሶስት ወረዳዎች ናቸው በራሳቸው ችግኝ አብቃክተው ማሟላት የሚችሉት፣ ውልባራክ፣ ስልጤ፣ አሁን ምስራቅ አዘርነት ጀምሯል፣ ሳንኩራ። ስለዚህ ከዚህ ቀደም ከሌላ ቦታ ነው የምናመጣው። ስናመጣ ይጠወልጋል፣ ይሰበራል፣ ተስማሚነቱን አናቅም። የተዳቀለ ሁሉ ምርጥ ዘር ነው የሚመስለን። ከሌላ የተዳቀለ ሊሆን ይችላል፣ አናቅም። ታሪኩን እናቀም አምጥተነው ውጤታ አይሆንም ነበር። ዛሬ እዚህ ጀምሯል፣ ግን ገና ነው። ካለው ፖቴንሻል አንጻር በደንብ ማደግ ቢችል አቮካዶ አትርፋችሁ እዛ ያሉ በመንግስት ችግኝ ጣቢያ ብቻ ሳይሆን ኢንተርፕራይዝን መውሰድ ያለበት አስር ወጣቶች ተደራጅተው ሀምሳ ሺህ አቮካዶ ችግኝ ማባዛት ቢችሉ ዘንድሮ በዞን ሰሞኑን እየገዛን ነበር። መቶ ሰባ ብር መቶ ስልሳ ብር ነው አንድ አቮካዶ የገዛ ነው፣ ገበያ ነው ማለት ነው። ግለሰቦች አባዝተው ለገበያ ማቅረብ ይችላሉ። ስልቴ ወረዳ ላይ ብቻው 80 ሺህ አዳቅሎ የሚሸጥ ኢንተርፕራይዝ አለ። አንድ ኢንተርፕራይዝ ወደዛ ማድረግ እንችላለን። ይህንን ስናደርግ ነው በናሬሽንም በትርክትም የራሳችንን ምርት ማስተዋወቅ ምንችለው። ጅማሮ ግን በሁሉም ቀበሌዎች፣ በሁሉም ኤፍቲሲዎች፣ በሁሉም ማህበራት በደንብ መስፋት ቢችል እኛም ማገዝ ምንችለው እናግዛለን። ላሳያችሁን የልምድ ልውውጥ የተሞክሮ ማዕከል ከልብ እናመሰግናለን። አመሰግናለሁ። የበቅድሚያ ከምስጋና ነው የሚጀምረው። መጀመሪያ አመሰግነው ያው ይህን ፕሮግራም አስመልክቶ ጥሪያችንን አክብሮ ያው ከዞን የመጡ ቅድም ያው ራሳቸውንም አስታውቅ ያለሁኝ ሳዲቅ አህመዲን ና ነጃ ያው ይህን ፕሮግራም ከራሳችን ከመጀመሪያ ጀምሮ ቀደም ስልም ይደግፉ ነበረ። አሁን ደግሞ እስኪ የደገፍ ነውን ድጋፍ በአካል እንይ ብሎ እስከዚህ ድረስ በመምጣታቸው አንድ ብታመሰግኑልኝ እነሱም ማለት ነው። ቀጥሎ ማመሰግነው የግብርና ቤተሰቦች እስፔሻሊ፣ አሁን በዚህ በመኪና በሞተር ተንጠልጥሎ ከኋላችን የነበሩ ሴቶች እስፔሻሊ ሴቶች አንዴ በደንብ ምስጋና ቢሰጡልን፣ ሴቶች ማለት ነው። ወንዶችም ቅር እንዳይላችሁ ያው እናንተም የዚሁ አካል ስለሆናችሁ ከልብ እናመሰግናለን። ከዛ በመቀጠል ያው የሰራነውን ነገር እንደዚህ ዞር ዞር ብለን ማየት መለመድ አለበት። ሰው የሰራውን ነገር ዞሮ ሲያይ አንደኛ ይጨምራል ጉልበቱ ማለት ነው። ከዛ ባለፈ ግን እነዚህ የታዩ ጉዳዮች መስፋት ነው ያለባቸው። ያው ግብርናው አንዱ ከጊዜ ወደ ጊዜ በመንግስት ትኩረት ሰጥቶት ከምግብ ባለፈ የምግብ ዋስትናችን ከማረጋገጥ ባለፈ ለገበያ ማቅረብ ሲደመር ደግሞ ጥሬ እቃ ሆኖ ለእንትኖች መቅረብ አለበት የሚል ግብ ይዞ ነው የተንቀሳቀሰ ያለው አሁን ባለው ሂደት ማለት ነው። ስለዚህ አሁን ባለው ተጨባጭ ሁኔታ የምናያቸውን ዛፎች እንደ ጠላት አይተን በሄነባቸው ቦታዎች ላይ የፍራፍሬ ሽታ የምናይበት የሙዝ የንብ የማር ማለት ነው የምናይበት ሚንስ መፍጠር አለብን ነው ትልቁ ግን ማለት ነው። ይሄን ለማድረግ ደግሞ ቅንጅት ያስፈልጋል፣ መናበብ ያስፈልጋል፣ መተባበር ያስፈልጋል። ከተቀናጀን ከተናበብን፣ መስራት ያለብን ሁሉ መስራት እንችላለን። እንደኛ ወረዳ አሁን የተጀመሩ በተለይ በግብርናው ዘርፍ ላይ የተጀመሩ እንትኖች አበረታሽ ናቸው። ግን ገናነን ይሄን በደንብ መያዝ አለባቸው። እስፔሻሊ፣ አሁን እዚህ መጥተን ያየናቸው የንብ ማህበራት አሁን አይተናል። ነገ ደግሞ የሆነ እንግዳ ይዘን ስንመጣ መጨመር ነው ያለበት። ዛሬ ያየነውን አምስት ማህበር ብቻ ሳይሆን ኢንተርፕራይዙን በዛው ልክ ተጠናክሮ ድጋፉን አጠናክሮ፣ ቀበሌውም ሌላ ነገር ማየት አለባችሁ ጎን ለጎን ያው ከዚህ ነው የምንጀምረው ስንመጣ ማለት ነው ከላይ ዞረን ስንገባ ከዚህ እንጀምራለን። ይሄን ትምህርት ቤት እናያለን። ይሄ ትምህርት ቤት ምን አለው ይባላል ያው ስንገባ ማየት ስላለብን ማለት ነው። ትምህርት ቤቱም ጭምር ንብ እንዲይዝ ማድረግ ያስፈልጋል ማለት ነው። ስለዚህ ይህን እነባህሬ በደንብ አድርጋችሁ ከግብርናው ጋር ተቀናጅታችሁ መሄድ አለባችሁ። የግብርና ቤተሰቦች፣ የግብርና ባለሙያዎች እንደ ወትሮ የምትለፉት የሚጢሩትን ውጤቱን እንደዚህ ሰብሰብ ብለን ደግሞ ዞረን ስናይ የእናንተ ምራን የእናንተና ጉልበት የጨመረነው መሄድ ያለበት ይበልጥ ማለት ው። ስለዚህ በፍራፍሬውም በሰብሉም በእንስሳቱም ዘርፍ ያየናቸውን ጉዳዮች እያጠናከረ መሄድ አለበት። ይህን ካረ ግን ከምግብ ባለፈ ለገበያ የቀረብን እንሄዳለን። ድህነትን ማሸነፍ እንችላለን። ድህነትን ኋላ ቀርነትን ታሪክ ማድረግ እንችላለን። ስለዚህ ይሄን ተሞክሮ እንደ ስንቅ ይዘን እንደ ምርጥ ተሞክሮ ይዘን ለሰሩ እጆች ደግሞ ማሻ አላ ብለን ወደ ቤታችን ሄደን ሁላችንም የሰራናቸውን ያየናቸውን ጉዳዮች ተሞክሮ አስፍተን መሄድ አለብን። እንዲህ ከተባበርን፣ እንዲህ ከሰራን ድህነትን አንድም ሰው የሚለምን አይኖርም። የዛሬ ቆይታችን በጣም ያማረ ነበር። በጣም ደስ የሚል ነበረ። ይህን እንትን ደግሞ ላስተባበሩ ላጠናከሩ የግብርና ቤተሰቦች የግብርና አመራሮች ላቃለ ምስጋና አለን፣ ከልብ እናመሰግናለን። በውጤት ያገናኝን የሚል ሀሳብ ለማስጠት ነው። አመሰግናለሁ ባለሙያው።